ውድ አድማጮቻችን በመንሱር ጀማል ላይ ላነሳብኝ አንድ ክፍል አንድ ምላሽ ሰጥቻለሁኝ። ከሶሻል ሚዲያ ላይ ከኔ ላይ አጥፍተውታል። በተለያዩ ቦታዎች ስለተሰራጩ ክፍል ሁለት እንቀጥላለን ማለት ነው። ኢብን ሳድ በጻፈው መጽሐፍ ላይ ኪታብ አልተበቃት አልከቢር ቮሊም አንድ ገጽ 469 ላይ ነቢዩ ምን እንዳደረገ ስለ ነቢዩ ምንነት ይነግረናል። መጽሐፉ እንደዚህ ይላል፣ ፕሮፌት ኦፍ አላህ ፒስ ቢ አፖን ሂም ላይክ ትሪ ወርልድሊ ኦብጀክትስ ፐርፊም ውመን ን ፉድ ያለ መልእክተኛ በዚህ ዓለም ሶስት ነገሮችን እንደሚወድ ይናገራል። እነኚሁም ሽቶ፣ ሴትና ምግብ ናቸው አለ። ኦፕቴንድ ን ዲድ ኖት ኦፕቴን ዋን ሁለቱን አግኝቷል፣ አንደኛውን አላገኘም አለ። ኦፕቴንድ ውመን ን ፐርፊምስ በት ዲድ ኖት ጌት ፉድ ሴትና ሽቶ አግኝቷል ምግብ ግን አላገኘም ይላል መንሱር ጀማል እኔን ለመተቸት ቁርስ በልቶ ምሳ የማይደግም ብሎኝ ነበረ ነቢይ ሶስት ነገሮችን አብጥብቆ ይወዳቸዋል ሴት ሽቶና ምግብ ሁለቱን ሲያሳካ አንደኛውን ማሳካት አልቻለም ምን ምግብ ሽቶና ሴት ማግኘት ሲችል ምግብ አላገኘም ይላል ማ በተጨማሪ ይህንኑ መረጃ ሱናን አናሳአይ 399 ላይ እንደዚህ ይላል። በሚሰንጀረፍ አላህ ሰይድ እንስ ልድ መን ን ፐርፊውም ዲር ሚ እነኚህ ታሪኮች በተለያየ ቦታ ተዘግበዋል። ነቢይህ ሴት፣ ሽቶ እና ምግብ ይወዳል። ምግብ ሳያገኝ ሴትና ሽቶ ግን እንዳገኘ አስቀምጠዋል ማለት ነው። አንተም እንደ ነቢይህ ሽቶ እና ሴት እንደምትወድ የታወቀ ስለሆነ ከዚህ በፊት ክፍል አንድ ላይ በሰራሁት የጫልቱን ታሪክ አንስተናል። ልክ ሙሐመድ ከድጃ አግብቶ ሀብታም እንደሆነ አንተም ጫልቱ አሽጋብህ እንደነበረ አሜሪካ ውስዳ፣ ልክ ከድጃ ሙሐመድን በቀን አንድ ምግብ እየሰጠች ሄራ ዋሻ ውስጥ እንዳሸገችበት ማለት ነው። የሽቶውን ታሪክ መለስ ስንል ግን ነቢይህ ሽቶ መውደድ ብቻ ሳይሆን አንድ ታሪክ እናገኛለን። ሴቶች ሽቶ እንዳይቀቡ አዟል። ማስረጃ ጀሚያ ሰርሚዲ 2786 ላይ እንደዚህ ይላል። ናሬትድ አቡ ሙሳ፣ አቡ ሙሳ እንደተረከው፣ ዳደ ፕሮፌት ሴድ፣ ነቢዩ እንደዚህ አለ። ኤቭሪ አይ ኮሚትስ አደልተሪ፣ እያንዳንዱ አይን ዝሙት ይሰራሉ አለ። ወን ወመን ዩዝስ ፐርፊም፣ ሺ ፓስስ ባይ ጋዘሪንግ ን ሺ ኢዝ ላይክ ዚስ ኤንድ ዛት ሚኒንግ አን አዳልትረስ ምን አለ ነቢዩ? እያንዳንዱ አይን ዝሙት ይሰራል። ሴት ልጅ ሽቶ ተጠቀባችና ሰዎች በተሰበሰቡበት ካለፈች እንዲና እንዲያነች አለ ማለትም ዘማዊት ነች። ስለዚህ ሴት ልጅ ሽቶ መቀባቷ ዘማዊ ያስብላታል። ይህን ታሪክ በተመሳሳይ ሱና ነቢ ዳውድ 41 73 ላይም ታገኙታላችሁ ማለት ነው። ስለዚህ በእስልምና ሴት ልጅ ሽቶ መቀባት አትችልም ማለት ነው። ታዲያ የነቢዩ ሚስቶች ምንድን ነበር የሚቀቡት ከተባለ ሱናና ቢዳውድ 68 ላይ እንዲህ የሚል ታሪክ አለ። ደ ፕሮፌ ሌ ዳውን ን ሌዘር ማት ንደ ስዊትድ። ነቢዩ በቆዳ ሌዘር ቆዳ ነገር ላይ ተኛና እዛ ላይ ማላብ ጀመረ ሙሰላማ

የእቃ ውስጥ ብርጭቆስ ጨምራ ላብህን እንደ ሽቶ እቃ ውስጥ እየጨመርኩ ነው ብላ ትላለች ማለት ነው። ይህን ታሪክ በተመሳሳይ ሳይ ሙስሊም 2331 ታሪክ ያገኙታላችሁ። አነስ ቢን ማሌክ ነው የተረከው እናቱ ከነቢዩ ሽቶ እንትን ላቡ ሲንጠባጠብ ላቡን ቦትል ውስጥ እየጨመረች ከዛ እሱን እንደሚቀቡ እንዲሁም እንደሚተባበሱበት አስቀምጦታል ማለት ነው በተመሳሳይ ሳያል ቡካሪ 6281 ላይ ይህንን ሽቶ የነቢዩን ላብ እንደ ሽቶ እንደሚቀቡት፣ ሰው ሲሞት እንኳን በእሱ እንደሚተባበሱ ታሪኩ ተቀምጧል ማለት ነው። አሁን ጥያቄያችን ነቢዩ ሽቶና ሴት ይወዳል፣ ምግብ ግን አላገኝም? ኢማጅን በቀን ሶስቴ ማበላ ያልከኝ ሰውዬ ነቢይህ ምግብ ሳያገኝ ሴትና ሽቶ ግን አግኝቶ ነበር። ምግብ አላገኘም፣ ነብይህም። አንተም ሽቶ ደጋግመህ የተለያየ ሽቶ ስትቀባ ሽቶ እንደምትወድ ነግረህናል። የነብይ ሱና ነው። ሴቶች ደግሞ በእስልምና ሽቶ መቀባት የለባቸውም የወንዱን ላብ ነው የሚቀቡት እና መንሱር ጀማል ሚስትህ ያንተን ላብ ነው የምትቀባው። እንዴት ነው እሱ? ያንተን ላብ ትቀባለች። ይሄ ለእስልምና ጥያቄ ለወንዶቹ የምንጠይቀው ይሆናል። ለመንሱር ጀማል ብቻ ሳይሆን መንሱር ጀማል ሽቶ የሚወደው የነቢዩን ሱና ስለሚከተል ነው ሚስቱ እንግዲህ ላቡን ነው የምትቀባው። ኢማጅን የመንሶርን ላብ በብርጭቆ አርጋ ስትቀባ ተዛ እሱን ተቀብታ ሾፕ ስትወጣ፣ ይህ እስልምና ሱና ነው። ክፍል ሶስት ጠብቁኝ። ሲሆን በመጽሐፍ ቅዱስ ላይ ብዙም እውቀት የለኝም ግን ለማንበብ ስሞክር የሆነ ጥያቄ የፈጠረብኝ ነገር ስላለ እስ ግን ሰሞኑን አንዳንድ የሚደብሩ ነገሮች ስላሉ ካላስደበርኩ አንድ ነገር በለኝ። መሐመድ ሀሰተኛ ነብይ ነው፣ አላህ የሚባል አምላክ የለም በለስኪ ቀርታ ጋ መሐመድ ሀሰተኛ ነብይ ነው፣ አላህ የሚባል አምላክ የለም። እኔ የማምነው ያው በድንግል ማርያም እና ፈጣሪ ነው። ኦርቶዶክስ ነኝ እንደነገርኩ። ቴንኪው፣ ችግር የለም። ሽምሮ ቀጥል፣ ጠይቅ እሺ ጠይቅ ብራዘር። ቀላል ጥያቄ ለጥያቄው ከባድ ይሆናል ምናምን ምናምን ብለህ ሳይሆን አንዳንድ ፋውሎች ይችላሉ፣ ከዛ ጻለ ፕሮቴክሽን ብላለ። ሙስሊሞች ግራ ገብቷቸዋል እና እንደዚህ አይነት ትሪጎራም ስላላቸው ወለተ ሐና ነኝ እያሉ ደሞ ኮ አጉሮ ፈረፉት ደሞ ኮ ሳሚ ነው ክርስትና ስሜ እያሉ ናቲ ነው እያሉ ሁላ ይመጣሉና፣ እሺ አለው አንድ ሰላም ቢያደው ወንድሞች አይፖዞኑ እያወራ ነው ነበር። አይ ቲንክ መጽሐፍ ቅዱሱን ሊያወጣ ብሎ በመሀለኛ ወጥቶ እያወራ ነው። አይ ቲንክ እንደዛ ነው መሰለኝ። እና እሺ ሰላም ያልኩ እኮ ነው፣ አልሰማም። እኔ አይሁዲ ነኝ። የሆነ ጥያቄ ልጠይቃችሁ ፈልጌ ነበር። ማለትም ፋሲካ በዓል በሁለታችንም ተጋጭቶ ላይ አይደል?